ከሰሞኑ ከሐምሌ አንድ ጀምሮ የመንግስት ሰራተኞች ቅነሳ ሊደረግ ነው የሚሉ መረጃዎች በተለያዩ መንገዶች እየወጡ ነው። በሲቪል ሰርቪስ ኮሚሽን ተከውኗል የተባለው የሲቪል ሰርቪስ ማሻሻያ ፕሮግራም የመንግስት ሰራተኛው የስራ ብቃት ላይ የሚያተኩር መሆኑን ለቅነሳው በምክንያትነት ሲጠቀስ ነበር። ሌላውና በምክንያትነት ሲጠቀስ የነበረው ከወራት በፊት በህዝብ እንደራሴዎች ምክር ቤት የፀደቀው የመንግስት ሰራተኞች አዋጅ ተቋማት በብቃት ስራቸውን መስራት አለባቸው በማለት ያስቀመ የሚያስቀምጣቸው ድንጋጌዎች መኖራቸውን ተከትሎ በብቃት ማነስ በሚል በርከት ያሉ ሰራተኞች ሊቀነሱ ይችላሉ የሚል ጥርጣሬን አጭሯል። ለመሆኑ እንደተባለው የመንግስት ሰራተኞች ቅነሳ ይኖር ይሆን ወይ ከሆነስ በዚህ የኑሮ ውድነት ለተቀናሾቹ ምን ታስቧል? የሪፎርሙ ከዋኝና አዋጁንም ለማስፈጸም ስልጣን የተሰጠው የሲቪል ሰርቪስ ኮሚሽን ምን ምላሽ ይኖረው ይሆን? የኮሚሽኑ ኮሚሽነር ዶክተር መኩሬ ኃይሌ እርግጥ ነው ከሰሞኑ የመንግስት ሰራተኞች ቅነሳ ሊደረግ ነው የሚሉ መረጃዎች እየወጡ ነው ብለዋል። ይሁንና እውነታው ግን በኮሚሽኑ የተከወነው ሪፎርምም ይሁን በቅርቡ የጸደቀው የመንግስት ሰራተኞች አዋጅ በፍጹም ሰራተኛውን የማብቃት እንጂ የማባረር አላማ የለውም። ይህንን ላረጋግጥላችሁ እፈልጋለሁ ብለዋል ኮሚሽነሩ። በተለያዩ መገናኛ ብዙኃን የሚነገረው ነገር ካያችሁት፣ እኔ አንዳንዶቹም አይቻለሁ፣ እንደዚህ ማለት ሲፈለግ እንደዚህ ማለት ሊሆን ይችላል የሚል ነው እንጂ ምንጭ አለው ወይ አዋጁን አይቶ ወይም ፖሊሲውን አይቶ ወይ ደግሞ ተግባራዊ እንቅስቃሴን አይቶ አይደለም የሚሰጠው። ይሄ ማለት ይሄ ሊሆን ይችላል የሚል ነው። በዋነኛነት ለመንግስት ሰራተኛው በሙሉ ለህብረተሰቡም በሙሉ በሲቪል ሰርቪስ ኮሚሽን ደረጃ ማረጋገጥ የምፈልገው ይሄ የመንግስት አገልግሎትና አስተዳደር ሪፎርም ከሰራተኛ ቅነሳ ጋር የተያያዘ ነገር ምንም ነገር የለውም። አዋጁን መስመር በመስመር ልታነቡ ትችላላችሁ። አስፈላጊ ከሆነ ፖሊሲው እንሰጣችኋለን። ፖሊሲው መስመር በመስመር ልታነቡ ትችላላችሁ። የትግበራ ፍኖተ ካርታ አለ። እዛ ፍኖተ ካርታው ላይ መስመር በመስመር ልታዩ ትችላላችሁ። ስለዚህ ከፈረሱ አፍ ለመስማት ለፈለገ ሰው ዋናው አላማ ሰራተኛ መቀነስ አይደለም። ዋናው አላማ ሰራተኛውን አብቅቶ አላማ ያለው አድርጎ ሀገሩን እንዲያሳድግ ለማድረግ ነው ይሄ ሪፎርም የተነደፈው። ተቋሙ እንዲህ አይነት አላማ የለኝም ሰራተኛ መቀነስ የሚባል ነገር የለም ቢልም ወሬውን ተከትሎ በርካቶች ስጋት ገብቷቸዋል። ድምጻችንን ትታችሁ ሀሳቡን ብቻ ውሰዱ፣ ያሉን በአዲስ አበባ ከተማ አስተዳደር ስር ባሉ የመንግስት ተቋማት ረዘምላል አመታት እየሰሩ መሆኑን የነገሩን ሰራተኞች፣ በተለይ ሃያና ከዛ በላይ አመታት ያስቆጠርን ሰራተኞች እንደምንቀነስ እናውቃለን። ምክንያቱም ዘመኑን የሚመጥን ፈጣንና ቀልጣፋ አገልግሎት መስጠት አትችሉም፣ በሌሎች ትተካላችሁ እየተባልን ነው ብለውናል። በዚህ የኑሮ ውድነት ሰርተንም ያልሆነልን ከስራ መቀነስ ማለት በጣም ከባድ ነገር ነው። ስጋት ውስጥ ነን፣ ግራ ገብቶናል ብለዋል። ሰራተኞቹ የሲቪል ሰርቪስ ኮሚሽን ኮሚሽነሩ በበኩላቸው የተሻለ አገልግሎት ለመስጠት የሚያስችል ጠንካራ አመራር መፍጠር አላማችን ነው፣ የሰራተኛውን ብቃት የምናረጋግጠውም በምዘና ነው ሲሉ አስረድተዋል። ትልቁ ቁም ነገር የዚህ ሲቪል ሰርቪስ ሪፎርም የመንግስት ሰራተኞች መስራት ይችላሉ የሚል ፍልስፍና አለው። የመንግስት ሰራተኞች ስራ ቆጥሮ የሚሰጣቸው ስራ ቆጥሮ የሚረከባቸው ጥንቁቅ የሆነ ብቁ የሆነ ኮሚትመንት ያለው አመራር በማጣታቸው ካልሆነ በስተቀር ችግሩ የመንግስት ሰራተኛው ነው የሚል ድምዳሜ የለውም ይሄ ሪፎርም። ስለዚህ ሪፎርሙ በዋነኛነት የሚያጠነጥነው ጠንካራ የሆነ አመራር መፍጠር፣ ይሄ ጠንካራ አመራር ስራ ቆጥሮ የሚሰጥ ቆጥሮ የሚረከብ፣ ለዚህ ደግሞ የአሰራር ስርዓት የሚዘረጋ ውጤት ላመጡ ሰራተኞች ደግሞ የሚያተጋ አመራር ካለ የመንግስት ሰራተኛው ካለን ልምድም በተግባር ከሚታየው ማኳያ የመንግስት ሰራተኛው ስራ መስራት ላይ ችግር የለበትም የሚል ነው ድምዳሜው፣ ፍልስፍና። ስለዚህ አቅም መፍጠር እና ስራ እንዲሰራ ምቹ ሁኔታ መፍጠር፣ ለዚህ ደግሞ ምዘና ስርዓት ማድረግ፣ የብቃት ምዘና ስርዓት አድርጎ በምዘና ስርዓቱ የብቃት ክፍተቱ መለየት እና ስልጠና መስጠት በዛ ክፍተት መሰረት የባህሪያዊና ቴክኒካዊ ስልጠና ሰጥቶ የዓላማ የግብ እንዲኖረው ተልኮ እንዲኖረው ሲቪል ሰርቪሱ ማድረግ የሚገባ መሆኑ ነው። በፍልስፍና ደረጃ የሚያስቀምጠው የመንግስት ሰራተኛው በወር ደሞዙ አይደለም ወሩን መሻገር መሰረታዊ ፍላጎቶቹን ለማሟላት እየተቸገረ ምሳውን እስከ መዝለል በደረሰበት በዚህ ጊዜ በተደረገው ማሻሻያ ቀልጣፋ አገልግሎት የሚሰጥ ብቁ ሰራተኛ እናፈራለን ብላችሁ እንዴት አሰባችሁ? ተብለው የተጠየቁት ኮሚሽነር መኩሪያ ኃይሌ የደሞዝ ጥያቄ ዓመታትን ያስቆጠረ ጥያቄ በመሆኑና የሁሉንም የመንግስት አካላት ትብብር የሚጠይቅ በመሆኑ በአንድ ጊዜ ለመመለስ አስቸጋሪ አድርገዋል ተጠቅሰዋል ብለዋል። ደሞዝ ሲጨመር ከገቢና ከምርታማነት ጋር እያያዛል። ጭማሪ ቢደረግ የሰዎችን ህይወት መቀየር እንደማይቻል መታወቅ አለበት የሚሉት ኮሚሽነሩ በሂደት የሚመለስ ጉዳይ ነው፣ በአዲሱ አዋጅ በስራቸው ለሚተጉ ሰራተኞች የደሞዝ ማሻሻያ ማድረግ የሚቻልበት ስርዓት ተበጅቷልን ብለዋል። በአሰራር ደረጃ በጥናት ደረጃ የመንግስት የመክፈል አቅም እየተጠና ደሞዝ ወቅቱን ጠብቆ በማስተካከል ረገድ በጣም ለብዙ አመታት ተንከባሎ የመጣ ችግር አለ። አንደኛው ትልቁ ችግር እሱ ነው። ሁለተኛው ትልቁ ችግር የሁሉም ትብብር የሚጠይቅ ነው። የመንግስት ሰራተኛውን፣ የህብረተሰቡንም፣ የመንግስትንም ጥምር ጥረት የሚጠይቅ ነው። ምርታማነት ካልጨመርን ደሞዝ ቢጨመር ብዙ ፋይዳ ያለው ለውጥ አያመጣም። ያው የዋጋ ንረቱ በተካታይ እየቀጠለ ስለሆነ ማለት ነው። ስለዚህ ትልቁ ጉዳይ የመንግስት ሠራተኛው አሁን በሲቪል ሰርቪስ የተመዘገበው የመንግስት ሰራተኛ ቁጥር በጣም ግዙፍ ነው። በአንድ የሆነ ጊዜ የሚፈታ ችግር አይደለም። በተከታታይ ስትራቴጂ ቀይሶ ህግ አውጥቶ በተከታታይ እርምጃ እየተወሰደ እርምጃ እየተወሰደ መፈታት ያለበት ችግር ነው። ጥሩ የሚሰራ ሰው ደግሞ ከሪፎርሙ ጋር አያይዘን ኑሮው የሚሻሻልበት ደሞዙ የሚሻሻልበት ስርዓት ያለው። ስለዚህ ክፍያው እየተሻሻለ የሚሄድበት ሁኔታ ነው የሚኖረው ማለት ነው ስለዚህ በአንድ ጊዜ ደሞዝ ጨምረን የሰራተኛውን የኑሮ ሁኔታ ማሻሻል የምንችልበት ሁኔታ ፈተና መሆኑን ሁሉም ሰው መገንዘብ ይኖርበታል። በሌላ በኩል የመንግስት ሰራተኞች በብዙ የሚቸገሩት በመኖሪያ ቤት ጉዳይ መሆኑን ኮሚሽነሩ አንስተዋል። ሰራተኞች የሚከፈላቸው ደሞዝና የወቅቱ የቤት ክራይ ዋጋ አልገናኝ እያለ ዋናው ችግራቸው ሆኗል። ይህንንም ከግምት ውስጥ በማስገባት በፌዴራል ደረጃ ያሉ ሰራተኞችን የቤት ችግር እንዴት እንፍታ በሚለው ጉዳይ ዙሪያ በመንግስት እየተመከረበት ነው ሲሉም አንድ ውሳኔ ላይ ሊደረስ እንደሚችል ፍንጭ ሰጥተዋል። የቤት ጉዳይ በተለያዩ ክልሎች የተለያየ እርምጃ እየተወሰደ ነው ያለው። በተለይ ትልቅ ፈተና የሆነው በፌዴራል ደረጃ ያሉ የመንግስት ሰራተኞች ደሞዛቸውና የቤት ኪራይ ትልቅ ፈተና መሆኑ የሲቪል ሰርቪስ ኮሚሽን ይገነዘባል። መንግስት በዚህ ጉዳይ ላይ ይገነዘባል፣ አጀንዳ ተደርጎ ውይይት እየተደረገበት ነው ያለው። ስለዚህ በመንግስት ውይይት ተደርጎ ይህንን ችግር የሚፈታበት ሁኔታ መንግስት አቅጣጫ ያስቀምጣል ብዬ ይጠብቃለሁ። በ በኢትዮጵያ በአጠቃላይ በሲቪል ሰርቪስ ኮሚሽን ስር ከ2.5 ሚሊዮን በላይ የመንግስት ሰራተኞች እንዳሉና ከዚህም ውስጥ 150 ሺህ ያህሉ በአዲስ አበባ ከተማ ያሉ የመንግስት ሰራተኞች መሆናቸውን ከኮሚሽኑ ሰምተናል።